ሰላም ውድ የክንፋን መረጃ ቤተሰቦች እንደምን ቆያችሁ። የሰዓቱን ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜናዎችን እናሰማል። እየተሰራ ያለው ቤተ ክርስቲያን እየተጎበኘ ባለበት ሰዓት ለፊኒሽንግ የተረበረበ እንጨት ተደርምሶ እስካሁን ከ35 በላይ ሰዎች የሞቱ ሲሆን በበርካታ ሰዎች ላይ ጉዳት መድረሱን በስፍራ የሚገኝ ምንጮች ገልጸዋል። ሴት ልጅ ሱሪ አታደርግ ተብሎ መወሰኑን ተከትሎ በትናንትና ውለት አንዳንድ ሰዎች መንገድ ላይ ሱሪ ለብሰው የወጡ ሴቶችን ሲያንገላቱ መታየታቸው ግርምትን ፈጥሯል። ሶማሊያና ግብጽ ወታደራዊ የትብብራቸውን ለማጠናከር ያለመ ውይይት ማድረጋቸው ተገለጸ። የአሜሪካ የጦር ሚኒስተር ዋሽንግተን ለጦርነት መዘጋጀት እንዳለባት ያሳሰቡ ሲሆን የአሜሪካው መከላከያ ሚኒስተር ፔትሃግስተን ለከፍተኛ የጦር ኃይሎችና አዛዦች መልእክት አስተላልፈዋል ተባለ። በደረሰ ኃይለኛ የመሬት መንቀጥቀጥ የ69 ሰዎች ህይወት ሲያልፍ 150 የሚጠጉ ሰዎች መቁሰላቸውን ተከትሎ በአደጋው ህንፃዎች ወድመዋል ሰዎች ወደ ጎዳና እንዲወጡና ና በአንዳንድ አካባቢዎች የኤሌክትሪክ ኃይል እንዲቋረጥ አድርጓል ተባለ ቱርክ በኳታር የሚደረገውን የጋዛ ተኩስ አቁም ድርድር ልትቀላቀል መሆኑን የተገለጸ ሲሆን ከቱርክ በኩል የሚገኙ ተወካዮች በዱሃ ካለው አደራዳሪ ቡድን ጋር ሆነው ይሰራሉ በሚል የኳታር የውጭ ጉዳይ ሚኒስቴር አሳውቋል። ያልታወቀ ድሮን በቀጥታ በታካሚዎች ተኝተው በሚታከሙበት ክፍል ላይ ካረፈ በኋላ የሆነውን ከጥቃቱ የተረፈች አንዲት የጤና ጣቢያ ባልደረባ ገልጻለች። ውድ የክንፋን መረጃ ቤተሰቦች፣ ቀጥለን ዝርዝሩ እናሰማለን። ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ በትህትና እንድትከታተሉን ስንል እንጋብዛለን። ኢትዮጵያ ታላቁ የህዳሴ ግድብ በሱዳን የጎርፍ አደጋን ለመቀነስ ረድቷል ስትል አስታወቀች ኢትዮጵያ በቅርቡ ያስመረቀችው ታላቁ የህዳሴ ግድብ በሱዳን የጎርፍ አደጋን ለመቀነስ ማስቻሉን ገለጸች ኢትዮጵያ ይህን የገለጸችው ግድቡ በሱዳን ለተከሰተው ጎርፍ ምክንያት ነው የሚሉ አስተያየቶች በመጡበት ወቅት ነው የሱዳን መንግስት ቅዳሜ ዕለት በሁለት የናይል ዋና ገባር ወንዞች በብሉ ናይል ና በሁዋይት ናይል የውሃ መጠን መጨመር ምክንያት የጎርፍ ማስጠንቀቂያ ማውጣቱ ተዘግቧል የሱዳን መንግስት ቅዳሜ ዕለት በሁለቱ የናይል ዋና ገባር ወንዞች በብሉ ናይል ና በሁዋይት ናይል የውሃ መጠን መጨመር ምክንያት የጎርፍ ማስጠንቀቂያ ማውጣቱ ተዘግቧል። የሀገሪቱ የመስኖ ሚኒስቴር እሁድ ምሽት በአካባቢ ያሉ ግድቦች ከመጠን በላይ የሆነ ውሃ በመልቀቃቸው የውሃው መጠን ለአራት ተከታታይ ቀናት ከፍተኛ እንደነበር አስታውቋል። ሚኒስተሩ አክሎም በካርቱም በናይል ወንዝ በኋይት ናይል በሰናር ና በሰማያዊ ናይል አካባቢዎች የሚኖሩ ነዋሪዎች ጎርፉ የእርሻ መሬቶችን ና ቤቶችን ሊጎዳ ስለሚችል በመጥቀስ ጥንቃቄ እንዲያደርጉ አሳስቧል። የኢትዮጵያ የውሃ ኤነርጂ ሚኒስተር ኢንጂነር ሀብታሙ ኢተፋይን ተከትሎ በሱዳን የተከሰተው ጎርፍ ከዋይት ናይል ሊሆን ይችላል። ታላቁ የህዳሴ ግድብ ባይኖር ኖሮ የጎርፍ መጠን እጅግ የከፋ ሊሆን ይችል ነበር። ግድቡ ጥፋቱን በመቀነስ ረገድ ትልቅ ሚና ተጫውቷል ብለዋል። በማዕከላዊ ፊሊፒንስ በደረሰ የመሬት መንቀጥቀጥ ቢያንስ የ69 ሰዎች ህይወት አለፈ። በማዕከላዊ ፊሊፒንስ ደሴት ሴቡ ግዛት በደረሰው ኃይለኛ የመሬት መንቀጥቀጥ የ69 ሰዎች ህይወት ሲያልፍ 150 የሚጠጉ ሰዎች ቆስለዋል። በአደጋው ህንጻዎች ወድመዋል። ሰዎች ወደ ጎዳና እንዲወጡና አንዳንድ አካባቢዎች የኤሌክትሪክ ኃይል እንዲቋረጥ አድርጓል። የዩናይትድ ስቴትስ የጂኦሎጂካል ሰርቫይ እንዳስታወቀው የመሬት መንቀጥቀጡ የተከሰተው ማክሰኞ ከሰዓት በኋላ በሴቡ ደሴት ሰሜናዊ ጫፍ አቅራቢያ በምትገኘው ቦጋ ከተማ ነው። 90 ሺህ የሚጠጉ ነው። ነዋሪዎች ባሉበት ከተማ ከመጀመሪያው መንቀጥቀጥ በኋላ በአካባቢው አራት የመሬት መንቀጥቀጥ ወይም ከዛ በላይ ተመዝግቧል። የፊሊፒንስ ብሔራዊ የአደጋ ስጋት ቅነሳና አስተዳዳሪ ምክር ቤት ዛሬ እሮብ እንዳስታወቀው በአደጋው 69 ሰዎች መሞታቸውንና የ147 ሰዎች የአካል ጉዳት መድረሱን ገልጿል። በ22 ህንፃዎች ላይ ጉዳት ደርሷል። የአካባቢው ባለስልጣናት በሴብ አንዳንድ ክፍሎች ውስጥ የአደጋ ሁኔታ አዋጅ አውጀዋል። የመሬት መንቀጥቀጡ የኤሌክትሪክ መቆራረጥን አስከትሏል። ከመቶ ዓመታት በላይ ዕድሜ ያስቆጠሩ ቤተ ክርስቲያንን ጨምሮ ህንፃዎች ችን አደጋው አፍርሷል። የሲቡ ድልድይ በኃይል ሲናወጥ የሞተር ሳይክል አሽከርካሪዎች ከብስክሌታቸው እንዲወርዱና የባቡሩ ሀዲድን እንዲይዙ ሲገደዱ የአካባቢው ቴሌቪዥን አሳይቷል። ከሻሸመኔ በቅርብ ርቀት ላይ በምትገኘው ወንድ ወገነት ከተማ ሴት ልጅ ሱሪ እንዳታደርግ ተብሎ መወሰኑ ተሰማ። በወንድ ወገነት ከተማ ሴት ልጅ ሱሪ እንዳታደርግ ተብሎ በአካባቢው ሽማግሌዎች ተወስኗል። በትናንትናው ዕለት አንዳንድ ሰዎች መንገድ ላይ ሱሪ ለብሰው የወጡ ሴቶችን ሲያንገላቱም መታየታቸው ተሰምቷል። እንደውም አንዳንዶቹ ሱሪ ለባሽ ሴቶችን በማስቆም በመቀስና በምላጭ የመቅደድ ሙከራ ሲያደርጉ መስተዋላቸውም ግርምትን ፈጥሯል። ይህ አካባቢውን ወግና ባህል ማክበርና ማስከበር እንዳለ ሆኖ አዳዲስ አካባቢያዊ አስተዳደር ውሳኔዎችን በተመለ ተመለከተ ግንዛቤ ሳይፈጥሩ ወደ ተጠቀሰው ተግባር መግባት ተገቢ አይደለም ሲሉ አንዳንዶቹ ሀሳባቸውን አስቀምጠዋል። አካባቢው የቱሪስት ስፍራ በመሆኑ እንግዶች መኖራቸው ሊታሰብ ይገባል፣ ሲቀጥል በሴት ልጅ ላይ ተገቢ ያልሆነ ተግባር መፈጸም መበረታታት የለበትም። ለማንኛውም ጉዳዩን በተመለከተ የአካባቢው አስተዳደር ተገቢ ማብራሪያ ቢሰጥበት መልካም ነው ሲሉም ተደምጠዋል። ሶማሌና ግብጽ ወታደራዊ ትብብራቸውን ለማጠናከር ያለመ ውይይት አደረጉ። የግብጽ መከላከያ ሚኒስተር አብዱል መጂድ ሰቅርና የሶማሊያ አቻቸው አህመድ ሞያሊም ፊቂ የሁለቱን ሀገራት ወታደራዊ ትብብር ለማጠናከር እንዲሁም በአፍሪካ ሰላምና መረጋጋትን ለማምጣት ያለመ ውይይት ሰኞ መስከረም 192018 ዓ ም በካይሮ አደረጉ። ሚኒስተሮቹ በሁለቱ ሀገሮች የጦር ኃይሎች መካከል ያለውን ወታደራዊ ትብብር በሚያሳድጉባቸው መንገዶችና በአፍሪካ አህጉር ሰላምና መረጋጋትን ለማስፈን የሚያደርጉ ጥረቶችን በመደገፍ ላይ መ ሲሞክራቸው የግብጽ ጦርነት ባወጣው መግለጫ አስታውቋል። የሶማሊያ መከላከያ ሚኒስተር በበኩሉ ግብፅ ለአፍሪካ ሀገራት ሰላምና ጸጥታን ለማስፈን የምታደርገውን ጥረት በማመስገን ሁለቱ ሀገራት ቁልፍ በሆኑ ቀጠናዊ ጉዳዮች ላይ የጋራ አመለካከቶችን እንደሚጋሩም ጠቁመዋል። ሚኒስተሮቹ በሁለቱ ሀገራት መካከል ያለውን ወታደራዊ ትብብር በማጠናከርና በቀጠናው የዓለም ጥረቶችን ለመደገፍ ውይይት ማካሄዳቸውን የሶማሊያው ብሔራዊ የዜና አገልግሎት ሶና ዘገባውን አመልክቷል። ለጦርነት ተዘጋጁ ስትል አሜሪካ መልእክቷን አስተላለፈች። የአሜሪካ የጦር ሚኒስተር ዋሽንግተን ለጦርነት መዘጋጀት እንዳለበት አሳሰበ። የአሜሪካው መከላከያ ሚኒስተር ፔት ሃግሰት ለከፍተኛ የጦር ኃይሎችና አዛዦች መልእክት አስተላልፏል። ዋሽንግተን በአስቸኳይ በጦርነት መንፈስ ውስጥ መግባት እንዳለባት ያስገነዘቡት ሀግስተን አገራቸው ምን ስጋት እንዳለባት ግን ይፋ አላደረጉ። ፔንታጎን በቅርቡ ሁለት ወሳኝ የፖሊሲ ማሻሻዮች ማድረጉን ዘገባው አስታውሷል። የብሔራዊ መከላከያ ስልቱን ከቻይና ወደ የውስጥ ደህንነት ና ምዕራቡ ንፍቀ ክባብ ማዞር አንደኛው ውጡን ሆኗል። የአሜሪካ ጦር ሰላምን ለማረጋገጥ ለጦርነት መዘጋጀት ይጠበቅብናል ብለዋል። ፔት ፔትሃግስተን በመቶዎች ለሚቆጠሩ የጦር አዛዦች በቨርጂኒያ የተናገሩት መከላከያ ሚኒስቴሩ ውጥረት አሜሪካ እንዳለባት አስጠንቅቀዋል። ዶናልድ ትራምፕ የአሜሪካውን መከላከያ ሚኒስቴር ወደ ጦር ሚኒስቴር መለወጣቸው የዚህ አይነቱ ዝግጅት እንዳላመላካቸው ዋይት ሃውስ ለ2026 የመከላከያ በጀት 1.01 ትሪሊዮን ዶላር እንዲሆን መጠየቁ ይታወሳል። ቀደም ሲል ከነበረ የነበረበት በጀት የ13.4 በመቶ ብልጫ እንዳለውም ተነግሯል። ቀዳሜ ጠዋት ነበር። መስከረም 17 2018 ዓመተ ምህረት በሰሜን ወሎ ዘንድ ከወልዲያ ከተማ 20 ኪሎ ሜትር ርቀት ላይ በምትገኘው ሳንቃ ትንሽ ከተማ በሚገኘው ጤና ጣቢያ ህይወት እንደተለመደው ትቀጥል ነበር። በአንዱ ክፍል ለሁለት ወራት አልጋ ይዞ የታመመ ልጁን ተስፋ ሳይቆርጥ የሚጠይቅ አባት ነበር። በሌላ ክፍል የታመመ ልጆቻቸውን ዳግም በጤና ለማየት ሌት ተቀን የሚተጉ እናትና አባት ነበሩ። በማዋለጃ ክፍል ደግሞ አንዲት ነፍሰ ጡር እናት አዲስ ህይወት ወደዚች ምድር ለማምጣት ምጥ ይዟት ትታገል ነበር። የጤና ባለሙያዎች የህይወትና የሞት ሽረት በሚደረግባቸው ክፍሎች ውስጥ የሰው ህይወትን ለማትረፍ እዚህ እዛ ይሉ ነበር። ከቀኑ ስድስት ሰዓት ሲሆን ግን ይህ ሁሉ ተስፋና ትግል በአንድ ቅጽበት ተለወጠ። ሰማዩ የህይወት ብርሃንን ሳይሆን ሞትን አዘነበ። ያልታወቀ ድሮን በቀጥታ በታካሚዎች ተገኝተው በሚታከሙበት ክፍል አምስት ላይ አረፈ። ከዛ በኋላ የሆነውን ከጥቃቱ የተረፈች አንዲት የጤና ባልደረባ እንዲህ ታስታውሰዋለች። ምንም ራሴን አላውቅም። መሬት ተሰንጥቆ የዋጠና የመሰለኝ ከጎኔ የነበሩ ወንበሮች ሲወድቁ እኔን እግዚአብሔር ነው የከለለኝ፣ ትላለች። ፍንዳታው አካባቢውን አናወጠው። የፈነዳው ጤና ጣቢያ ውስጥ ቤተሰቦቻቸው የነበሩ ሰዎች ልባቸው በፍርሃት ተውጦ ወደ ስፍራው ሲሮጡ ያዩት ትዕይንት ዘግናኝ ነበር። በደመነፍስ ነበር ይላል አንዱ የአይን እማኝ፣ የደማውም የታመመውም እየተዛለለ ከፍራሹ ሲወጣ ሳይ ያየሁትን ማመን አቅቶኝ ነበር። በፍራሹ ውስጥ የሰው ህይወት ለማትረፍ በተደረገው ግብ ግብ አራት ሰላማዊ ሰዎች ገል ሊተርፉ አልቻሉም። አይናቸው እያየ የስራ ባልደረቦቻቸውና ታካሚዎቻቸው ሲሞ ሲሞቱ የተመለከቱት የጤና ባለሙያዎች የሟቾቹን ታሪክ በሀዘን ይናገራሉ ሶስት ልጆቻቸውን ሲያስታምሙ የነበሩ ወላጆች ነበሩ አንደኛዋ እናት ሌላኛው አባት እና ለሁለት ወራት የታመመ ልጁን ሲጠይቅ የነበረው ያ ተስፈኛ አባት የልጆቻቸውን ህይወት ለማትረፍ መጥተው የራሳቸውንም ህይወት አጡ ትላለች ነገር ግን ከሁሉም በላይ ልብ የሚሰብረው ታሪክ በማዋለጃ ክፍል ውስጥ የተፈጸመው ነው በማዋለጃ ክፍል ላይ የሞተች እናት አለች ትላለች የጤና ባለሙያ አንዷ ወልዳ ነበር እሷ ግን እየወለደች እያለች ነው የሞተችው አዲስ ህይወት ልትሰጥ ስትታገል የራሷ ህይወት ተቀጠፈ። አዋላጅ ነርሷም እጁ ክፉኛ ቆስሎ ነበር ትላለች። ከሟቾቹ በተጨማሪ የስድስት ዓመት ህፃንን ጨምሮ ከአስር በላይ ሰዎች ቆሰሉ። ከእነዚህም መካከል ስምንቱ ሕይወት ለማትረፍ ሲለፉ የነበሩ የጤና ጣቢያ ባለሙያዎች ነበሩ። አገልጋዮቹ በገዛ ተቋማቸው ውስጥ ተጠቂ ሆኑ። በአካባቢው በተፈጠረው ግጭት ምክንያት መንገድ ተዘግቶ ስለነበር ቁስለኞቹ ለሁለት ቀናት ያህል በስቃይ ሲያሳልፉም ቆይተው ነበር ትላለች። ሰኞ ለት ወደ ወልዲያ ሆስፒታል ሊወሰዱ ችለዋል። የጤና ጣቢያው ከክፍል አምስት እስከ ክፍል ሰባት ድረስ ሙሉ በሙሉ ፈርሷል። ፍርስራሹ በውስጡ ስለነበረው ተስፋና ስለተቀጨው ህልም ምስክር ሆኖ ቆሟልም ትላለች። ዛሬ በሳንቃ ከተማ ህዝቡ በከፍተኛ ፍርሃት ውስጥ ነው። ፈርተን መድኃኒት እንኳን ማውጣት አልቻልንም፣ ይላል አንድ ነዋሪ። ድሮኑም ትናንት ሲዞር ነው የዋለው ምን እንደምንሆን ግራ ገብቶናል፣ ይላል። በአንድ ወቅት ህይወት ተስፋ የሚሰጥበት የነበረው የጤና ጣቢያ አሁን የሀዘንና የፍርሃት ምልክት ሆኗል። ሰማዩ ስር ሞት እያንዣበበ የሳንቃ ከተማ ነዋሪ ቀጣዩ የፍርሃት ጀንበር መቼ እንደምትጠልቅ ማወቅ አልቻልንም፣ ይላል። ዛሬ 21012018 ዓ ም በአማራ ክልል ምንጃር ሸንኮራ አረርቴ ማርያም ቤተ ክርስቲያን ዓመታዊ ክብረ በዓልን አስመልክቶ ከተዋት ሁለት ሰዓት ከ45 ላይ እየተሰራ ያለው ቤተ ክርስቲያንን እየተጎበኘ ባለበት ሰዓት ለፊኒሽንግ የተረበረበ እንጨት ተደርምሶ እስካሁን ከ35 በላይ ሰዎች የሞቱ ሲሆን በበርካታ ሰዎች ላይ ጉዳት መድረሱ ተሰማ። እስካሁን የተጎዱና የሞቱ ሰዎች በሰው ኃይል እየወጡ ሲሆን፣ ሁሉም የመንግስት አካላት ቀይ መስቀልን ጨምሮ ትብብር እንፈልጋለን ሲሉ ጥሪዋቸውን አቅርበዋል። እስካሁን አስከሬን እየወጣ ሲሆን አረርቲ የሚገኙ ሙሉ የመንግስትና የግል ጤና ተቋማት በተጎጂዎችና በአስከሬን ሞልቷልም ብለዋል። ኮሪደር ልማቱ ላይ ከተከለከለ የትራፊክ ምልክት የቆሻሻ ማጠራቀሚያዎችን የሰረቁ በስድስት ዓመት እስራት ተቀጡ። የወንጀል ድርጊቱ የተፈጸመው መስከረም አራት ቀን 2018 ዓ ም ከሌሊቱ 10 ሰዓት በለሚ ኩራ ክፍለ ከተማ ወረዳ 8 ልዩ ቦታው ካምብሪጅ ትምህርት ቤት አካባቢ ነው። ተከሳሾች ታረቀ የታፈሰና አፈወርቅ ዮናስ በኮሪደር በለማ መንገድ ላይ ተተክሎ የነበረ የመንገድ ዳር የትራፊክ ምልክቶች ነቅለው ይዘው ሲሄዱ በወቅቱ በወንጀል መከላከል ስራ ላይ በነበሩ የፖሊስ አባላት እጅ ከፍንጅ ሊያዙ መቻላ መሆናቸውን ፖሊስ ገልጿል። ፖሊስ ተከሳሾችን ይዞ ባደረገው ምርመራ የማስፋፋት ተግባር በኮሪደር በለማ መንገድ ላይ ዳር ተቀምጦ የነበረ የዋጋ ግምታቸው 200 ሺ ብር የሚያወጣ ስድስት የቆሻሻ ማጠራቀሚያዎችን በመስረቅ በአካባቢው ለሚገኙ ሶስት ተቀባዮች በስምንት ሺ ብር የሸጡ መሆኑን አምነው ቃላቸውን በመስጠታቸው ተቀባዮቹን በቁጥጥር ስር በማዋል ኤግዚቢሽን ማስመለስ መቻሉን የምርመራ መዝገቡ ያስረዳል። ተከሳሾች ታረቅ የታፈሰና አፈወርቅ ዮናስ በፈጸሙት የትራፊክ ምልክት የስርቆት ወንጀል የፌዴራል የመጀመሪያ ደረጃ ፍርድ ቤት የሚኮራ ምድብ ሶስት ወንጀል ችሎት በስድስት አመት ጽኑ እስራት እንዲቀጡ ወሰነባቸው ሲሆን በቀጣይ በፈጸሙት የመንገድ ዳር ቆሻሻ ማጠራቀሚያዎችን ስርቆት ወንጀል ለውሳኔ ጥቅምት ስድስት ቀን ሁለት ሺ አስራ ስምንት እንዲቀርቡ በፍርድ ቤት ትእዛዝ ሰጥቷል። በመሰረተ ልማቶች ላይ የሚፈጸሙ ወንጀሎች በህዝብ ሀብት ላይ የሚፈጸሙ በመሆናቸው ህብረተሰቡ መሰል የወንጀል ድርጊቶችን ሲመለከት ለአቅራቢያው የጸጥታ አካላት መረጃ ሊሰጥ እንደሚገባ የአዲስ አበባ ፖሊስ ጠቅላይ መምሪያ መልእክቱን አስተላልፏል። ቱርክ በኳታር የሚደረገውን የጋዛ ተኩስ አቁም ድርድር ልትቀላቀል መሆኑ ተገለጸ። ከቱርክ በኩል የሚገኙ ተወካዮች በዱሃ ካለው አደራዳሪነት ቡድን ጋር ሆነው ይሰራሉ በሚል የኳታር የውጭ ጉዳይ ሚኒስትር አሳውቋል። ፕሬዚዳንት ዶናልድ ትራምፕ የጋዛውን ተኩስ አቁም ገቢራዊ ለማድረግ ሀያ ነጥቦችን ይፋ ካደረጉ በኋላ ነው አንካራ የምትሳተፍበት እቅድ እንዳለ የተነገረው። ፕሬዚዳንት ረሲብ ጠይም ኤርዶሃንም የዶናልድ ትራምፕን ሀሳብ ማድነቃቸው አይዘነጋም። ሀማስ በትራምፕ የቀረበውን እቅድ እየመረመረ ሲሆን፣ በጎ ምላሽ የሚሰጣል ተብሎ እየተጠበቀ ነው ሀማስም ኃላፊነት በተሞላበት መንገድ እየተመለከትኩት ነው ማለቱ ምናልባትም ውጥኑ ፍሬያማ ሊሆን እንደሚችል ጠቋሚ ያደርገዋል። በሌላ በኩል ፕሬዚዳንት ዶናልድ ትራምፕ ሐማስ ከሶስት እስከ አራት ቀናት ውስጥ ባለው ጊዜ ውሳኔውን ማሳወቅ እንዳለበት አሳስቧል። በድርድር ሂደቱ አንካራ ለመሳተፍ እድሉን ማግኘቷም ዲፕሎማሲያዊ ጫናዎችን በእስራኤል ላይም ሆነ በጋዛው ሐማስ ላይ ለማብዛት አጋጣሚ ይፈጥራል ተብሏል። ቱርክና እስራኤል ሁለቱ የአሜሪካ ቁልፍ አጋሮች ቢሆኑም ጦርነት ወደ ማማዘዝ ሊደርስ የሚችል ዲፕሎማሲያዊ ውጥረት ላይ መሰንበታቸው አይዘነጋም። ሆረ ፊንፊኔ የሚከበርበትን ኤሬቻ ፓርክ የማጽዳት ስራ እየተከናወነ ነው። ሆረ ፊንፊኔ ኤሬቻ በዓል የሚከበርበት ኤሬቻ ፓርክ የማጽዳት ስራ እየተከናወነ ይገኛል። ከአዲስ አበባ ሁሉም ክፍለ ከተሞች የተውጣጡ አመራሮች፣ አርቲስቶችና የተለያዩ የህብረተሰብ ክፍሎች በጽዳት ስራው ተሳታፊ ሆነዋል። የአዲስ አበባ ከተማ አስተዳደር ጽዳት አስተዳደር ኤጀንሲ ዋና ዳይሬክተር ገዛህኝ ደሲሳ እንዳሉት የኤሬቻ ፓርክን የማስዋብ ጽዳቱን የመጠበቅ ስራ በዓሉ ከመድረሱ በፊት ሲሰራ ይቆያል ብለዋል። ዘንድሮ ሆረ ቅዳሜ መስከረም 24 እንዲሁም ሆረ ሃርሰዴ በማግስቱ መስከረም 25 ቀን 2018 ኤሬቻ ለሀገር ማንሰራራት በሚል መሪ ሀሳብ ይከበራል። ከዚህ ባሻገር እስከ ጥቅምት 30 ቀን 2018 ድረስ በተለያዩ አካባቢዎች እሴትን ጠብቆ የሚከበር ይሆናል። ሰላም፣ እርቅ፣ ወንድማማችነት የዚህ በዓል አከባበር ዋነኛ ዓላማዎች እንደሆኑም መልእክታቸውን አስተላልፈዋል።